ሰላም፣ ሰላም እንዴት አደራችሁ? አዳር ትዳሮ ኪዶኬ ነው እኔ ያለው። እግዚአብሔር ይመስገን። ባላችሁበት ቦታ ሰላማችሁ ብዝት ብዝት ብዝት ይበልላችሁ። እንደ ሃይማኖታችሁ እግዚአብሔር አምላክ እቅፍ ድግፍ አርግቶ ከክፉ ነገር ሁሉ ሰውሮ ይጠብቃችሁ። የምትጾሙት ጾም ደግሞ የሰላም የፍቅር ደስታ ያድርግላችሁ። ምቀኛ ሸረኛውን የያዝላችሁ፣ ከሴምላሰኛ ከወንድ ቦክሰኛ አናግሮ ተናጋሪ ከሀሰት መስካሪ እግዚአብሔር አምላክ ይጠብቃችሁ። እና እንዴት ናችሁ በማለት ማለት ነው። ብቅ ጥልቅ፣ ፈካ ደመቅ፣ ነጠፍ ጠሽ ብዬ ይሄው ሁለት እንቁዎቹን ይዤላችሁ መጥቻለሁ ማለት ነው። ሁለት ሸበላ ሸበላ ሸበላ ሸበላ በሚለው ማለት ነው። ዋይ ዋይ ዋይ ዋይ ዋይ እሩቷን ልም መሳደርጋት ትላንትና ማለት ነው። እሩታዬ ዬ እስከንነብሱ የሄልሻን አለባበስ ይዛ ከች ከች ቸቻላለችን መሰላችሁ ዋይ ዋይ ዋይ ዋይ ዋይ ዋይ ዋይ ዋይ ዋይ! ሄሊ፣ የኔ ፍቅር፣ የኔ ማይ ፉንቅ፣ የኔ ማይ ላቭ፣ የኔ ማይ ስዊት፣ ለስንቱ ኳስ ተምረሻል የኔ ውድ። በስማም እናት ትሙት ለኢት ወርኩ የተረፈች ጀግና ኮነች ኢውትሲ እሩታ ቁጭ፣ የሄሊሻን አለባበስ እስከነ ነብሱ እስከነ ቃጭሉን ይዛ ይመጣችሁ ማለት ነው። ይመችሽ ሩታ፣ ይመችሽ። በምታደርጊው ነገር ሁሉ እኔ በጣም በቀፋ ብትን ነው የምታለባበስሽ ራሱ ሄሉን ቁጭ ሆነሽ ነው የመጣሽው እና ስታይል መቀየር ይላችኋል እንደዚህ ነው በቃ። ለማንኛውም የምታደርግ በርቺ ነው ምልሽ። ለወንድ ልጅ እናቴ ጎንበስ ቀና አያስፈልግም። ጥሎ ለሄደ ወንድ እንደዛ አብርሽ ማራቱን ሲሯሯጥብሽ አልነበረ እንዴ? ስንቷን ሴት አንጋግቶ ማለት ነው፣ ቤት ድረስ ይዟት መጥቶ ምናምን። ወይ ወይ ወንድ ልጅ ግን የጣሉበትን ሲያነሱበት ያብዳል። እውነቴ ነው፣ መለኔ የባብርሽ ነ የራሱ በደል ራሱ እኮ አልታየውም። እሱ እሷን ምን ሲያደርጋት እንደነበረ ራሱ አልታየውም እና ለማንኛውም ሩታዬ በርቺ፣ ጠንክሪ። ሴት ልጅ ቆራጥና ቆፍጣና ሴት እንደሆንሽ አሳይ። ሄሊሻም ያንቺን አሪያ ይዛ እንድትወጣ ነው የምንፈልገው። በቃ እንዳንቺ ቆራጥ ቆፍጣና የፈለገችውን ሰው በእጇ ማስገባት እንደምትችል እንድታሳይ ታሳይ ነው የምንፈልገውና፣ ሩታዬ በርቺ። አብርሽ ደግሞ በደልህን ስቃይን ማለት አንተ የበደልካትን ነገሮች ወደኋላ ዞር ብለህ ተመልከት እና የምትወዳት የምታፈቅራት ከሆነ በይቅርታ ይቅርታ እግሯ ስር ወድቀህ ይቅርታ ጠይቅ ማለት ነው። ለሕዝቡ ሕዝቡ ላይ ካሜራ ላይ ወጥቶ ሳይሆን፣ እሷን ፊት ለፊት ስታገኛት ይቅርታ ጠይቃት። ምክንያቱም የምትወዳትን ሴት ወደ ማጣት እየሄድክ ነው ብዬ ነው ማስበው። ለመሸነፍ ሞክር፣ ምክንያቱም ጥፋተኛ ከመጀመሪያው ጀምረህ አንተ ስለሆንክ ችላክ ችላክ ችላክ ነው ለውሳኔ ለዚህ ደረጃ። ሴት ልጅ ደግሞ ከቆረጠች ቆረጠች ነው። ምንም ወርቅ ብታነጥፍና ሴት ልጅ ከቆረጠች ወርቅ ብታነጥፍላት ራሱ ምንም ነገር መስሎ አይታያትም። ስለዚህ አንተ ያስቀየምካትን ያሳዘንካትን ነገሮች ወደኋላ ተመልከትና ይቅርታ ጠይቃት። የምትወዳትን ሴት እንዳታጣት ብዬ ነው የማስበው ማለት ነው። ማለት ነው። ሌላ ደግሞ ፍቅርን እንደምትወዳት እንደምትፈልጋት ነበረ። እንዳትክደኝ እንደ በፊቱ እንትን እንዳትለኝ ስትል ነበረ። ፍቅርን ሴት አደረካት። እኛ የፍቅር ጥያቄ ያለብን ማለት ነው። እሷንስ ሳትወዳት ሳታፈቅራን ነው እንዴ ከህይወቷ ላይ እንደዛ ምስቅልቅሏን ያወጣኸው ማለት ነው? ህይወቷን እንዲገብተ ምስቅልቅል ያወጣኸው የፍቅርን ማለት ነው እንዴ ወዮ ወዮ፣ ይሄማ ፌጦና እና ቀበርቾ ራሱ ማጠን ያስፈልጋል። እናት ትሙት ፌጦ ቀበርቾ እና ፍቅርስ፣ እሷንስ ሜዳ ላይ ጣልካት ማለት ነው። አሁን ነው እንደ ሩታ ያንተ ባለ ትዳር መሆኑ የታየክ እ እንደዛ ስትለምን እንደዛ ስታለቅስ እንደዛ ስትታመም አልታየህም ማለት፣ ዛሬ ነው የሷ ህመም የገባክ አይደለ? አየካ አይደል ህመሟ ህመም ሆኖ ሲታየክ ሚስቴ ሚስቴ ማለት ጀመርክ። ፍቅር እንዳለብ መናገር ጀመርክ ማለት ነው። አየኸው አይደለ አንተ ደግሞ ፍቅር እንዳለብ መናገር ስትጀምር፣ እሷ ደግሞ ፍቅሯ ቀዘቀዘ። በቃ ፍቅሯ ዝግቴሽን አደረገች። ስለዚህ አንተ በፊት አልፈልግሽም ስትላል ነበረ። አሁን ደግሞ በተራው አሷ አልፈልግህም እያለችህ ነው። ስለዚህ አንተ ነቀድ ደግሞ እንደዚህ አይነት ቃላቶች ተወራውራችሁ ካሁን ወዲህ ፍቅራችሁ ፍቅር ይሆናል ወይ? አንደበት ላይኮ የሚወጣው ቃል እኮ ለትዳር ሕይወት የሚሆን ቃል አይደለም። በጭንቅላታችሁ ውስጥ ተቀርጾ የሚቀር ነው። ንቀት፣ መናናቅ፣ መከባበር ምናምን የሌለበት ነው እና አሁንም በድጋሚ ይቅርታ ጠይቃት፣ እግሯ ስር ወድቀክ ማለት ነው። ጥፋተኛ አንተ ስለሆንክ ፍቅርንስ ምን አደረካት? ፍቅርስ የእሷንስ ህይወት ያመሰቃቀልከው ፍቅር ማለት የፍቅር ነገር ጥያቄ ምልክት ብዙዎች ናቸው የሚጠይቁክ ማለት ነው። ስለዚህ ራስን በደንብ መርምር። እሩታዬ ፍቅር ይመችሽ እናቴ። መችት ድልት። ዘና ፈታ እንዴ፣ የምሽሮ ጎደለ በርበሬ ጎደለ ብሎ መቀጣጠል ነው። ፈታ ዘና በይ። ከዛ የምትታረቂ ከሆነ ትታረቂያለሽ። በቃ እርቅን የመሰለ ነገር የለም። አትለያዩም በእርግጥ ምክንያቱም እናንተ ጋር እውነተኛ ፍቅር በሁለታችሁም ጎን አለ። ገባችሁ? እልህ ለእልህ ሊሆን ይችላል ደግሞ። እልህ ዋግችሁ ካልሆነ ደግሞ ልትለያዩም ትችላላችሁ። ለማንኛውም ምችት ድልት ይበላችሁ። የሄልሻን አለባበስ ይዘሽ ከች ከተች ስላልሽ እንኳ ብያለሁ። ሄልሻ ፍቅር እኮ ለስንት ዩቲዩበር የተረፈች ነች። እግዚአብሔር ነው። የኔ አንበሳ የኔ ጀግና፣ አይ እንዳልከ እንዳልከ በገዛ ጅሃ ጣታ። አየክ አየክ፣ በሩታ ተማር። ሴት ልጅ ከቆረጠሽ ቆረጠሽ ነች። ሄልሻም ልክ እንደ ሩታ ነች ማለት ነው። ሄሊሻም ብላ ብላ ብላ ችላክ ችላክ ችላክ ችላክ አለም በቃኝ ብላ ከት አደረገች ማለት ነው። ከት ከት ከት አየ፣ ካደን ሴት ልጅ ከሄደች ሄደች። ዛሬ ዋይ ዋይ ዋይ ሄሊሻ ምናምን ብትል የለም አትገኝም። አንተም ቢሆን ማለት ነው። ይቅርታ ጠይቃት። የምትወዳት የምታፈቅራት ከሆነ ይቅርታ ጠይቃት። ህዝቡ የጠመደክ እውነተኛና እውነተኛ ፍቅር ነው በሚል ሲከታተልክ ስለነበረ ነው እንደዚህ መርዘን ያዝንክ፣ ከእኔም ጭምር ማለት ነው። ስለዚህ በስተጀርባ እሷን ከመቦጨቅ ቤተሰቦቿ ጋር ሂደህ ይቅርታ ጠይቅ፣ ህዝቡም ተከታዮችም እንዲመለሱ ማለት ነው። ህዝብን ይቅርታ ጠይቅ። ስራህንም እንትን እንዳትል ህዝብን ይቅርታ ጠይቅ። ሄሉን የመሰለ ሸበላ በክብረ ንጽህናዋ ያለች ድንግል፣ ስንቱ ወንድ የሚመኛት ሴት አመለጠች እማ ሄልሻ ፍቅር ይመችሽ። በተረፈ እግዚአብሔር አምላክ ባላችሁበት ቦታ ይጠብቃችሁ። ወንድ ልጅ የበደላችሁ ሴቶች እንዳለ መድሃን ያለም ይጠብቃችሁ። ፍቅርም ራሱ የተበደለች ሴት ነች። ምክንያቱም ከሁለት ያጣ ዛፍን ያደረጋት አብርሃም ማለት ነው፣ ከሁለት ያጣ ዛፍ ማለት ነው። ከሷ ፍቅር ሳይኖረው ከፍቅር ፍቅር ሳይኖረው ልቡ ሩታ ጋር ሆኖ እሷን እንደሚያፈቅራት ሆኖ ከሚወዳት ከሚያፈቅራት ሰው ጋር አለያያት። አቤት ወንድ ግን ዋይ! አብርሃምና አንተን ቀበርቸው ነው ማጠን ያለብን። እውነቴን ነው ምል። ይቆጭሃል፣ የሚቆጭ ጊዜ ይኖራል። ፍቅርንም ከፍቅረኛዋ ጋር አስታርቃት። አንተ ነህ ያለያያቸው፣ አስታርቅ ምክንያቱም የእሷ ፍቅር የለህም። እሩታን እንደምታፈቅራት ነው ትላንትና የተናገርከው። ስለዚህ ፍቅርን ወደ ፍቅሯ መልሳት ብለን እንልሃለን። ሌላ ደግሞ እግዚአብሔር አምላክ እቅፍ ድግፍ ፋርግቶ ይጠብቃችሁ እሩታዬንም፣ ሄልሻንም፣ ፍቅርንም ሁላችሁንም መድሃኒ ያለም መድሃኒ ያለም ይጠብቃችሁ ስለ እውነት ከሴት ጎን የቆማችሁ ለሴቶች ከጎናቸው የቆማችሁ ከተበደሉት ጎን የቆማችሁ ሁሉ መድኃኔ ዓለም ሕይወታችሁን ሁሉ ብርትርትርትርትርት ያደርግላችሁ። እንደዚሁም አስመሳይ የወንድ ቂጥቂጥ የምትከተሉ ሴትን የሚበድሉትን እየገባችሁ ኮሜንት የምትጽፉ፣ በሴት ላይ ጫና የምታደርጉ እናንተ ደግሞ ድምጥ ማጣችሁን ጥፍት ያደርግልን፣ እንዲያው ቅዱስ ሚካኤል በሴፉ እንደዚህ አድርጎ ያባረልን የወንድ አልጫም ቅስር ስር እየሄዳችሁ ወንድ ወንዱን የምትከተሉ ማለት ነው። ለሴትን እየሰደባችሁ የተበደለን ግራና ቀኝ የምታዞሩ መድኃኔ ዓለም ስራ ህይወታችሁን ሁሉ ግራ ቀኝ ያዙርባችኋል። እስከነ መፈጠራችሁ እኮ ያ ሰው እኮ የምትደግፉ ሴትን የበደለው ሰው እኮ እስከነ መፈጠርሽ አያቅሽን። በኮሜንት እንደ ጅብ ትባያለሽ። ህይወትሽ ሁሉ እንደ ጅብ የተበላ ይሁን። ሌላ ወዳችኋለሁ፣ አከብራችኋለሁ። መድኃኔ ዓለም ይጠብቃችሁ ክፉ የሆኑ ኮሜንት ጻፊዎችን ደግሞ ከምድረ ገጽ ያጥፋልን። ከሴት ጎን ያልቆሙ ከተበደሉት ቆን የማይቆሙ የወንድን ቂጥቂጥ የሚከተሉ ሴቶችን ያጥፋልን። በእድሜያችሁ ሁሉ ድምጥ ማጣችሁ ይጥፋ። ለዛሬ ይበቃኛል።